ይሄ ተበዳይም በየት ይወድቃል?

ይመስቻለ አላቅም። ግን ደግሞ ሁሉም ነገር አባት ስራ ነው። በሱ ምክንያት ነው ሊወረስብን የቻለው። ልል እባክሽን፣ አታልቅሽ የሆነ የምናስተካክልበት መንገድ አናጣም። እንጃ እባክሽ፣ እኔ ምንም ማቀው ነገር የለም። ምናልባት እነዚህ ፋይሎች ከረዱኝ ብዬ ነው የሳበድኳቸው። እሺ፣ ይረዳኛል ብለሽ ካሰብሽ፣ አባዬ ሳይመጣ ሁሉንም አንድ በአንድ እናያቸው። የእውነት እውነቴን ነው ልት እኔም ቢሆን በዚህ ሰዓት ቤተሰቦች ይኖሩበትንና የለፉበትን ቤት ሲነጠቁ ዝም ብዬ ማየት አልችልም። በጣም አመሰግናለሁ ወረኛ። ይልቅ አባዬ ሳይመጣ ቶሎ ቶሎ ብለሽ። እሺ፣ እኔ ውጭ ሆን ይልሻለሁ።

በቃ ተውራ ዝም ብዬ መፋታማ እንዳይመስልህ። ቆንጆ ነገር ትጋብዘኛለህ። ችግር የለውም። መጀመሪያ ገልገልቶ ማግኘት አለብኝ። ይህ ፋይል የሸዋንግ ሰው መጨረሻ ነው። ሸዋንግ ሰው በጣም ጨካኝ እና ሰው ነው። ይሄ ነገር ደግሞ ይገባዋል። ማኪ ልልቴ አባይኩ እስካሁን ድረስ አልመጣም። በዛ ላይ ደግሞ ስደውልለትም ስልኩ አይሰራም። እሱን የሚያውቁት ሰዎችን ለማግኘት መሞክርም ግን ማናቸውንም ማግኘት አልቻልኩ። ምንም አትጨነቂ ማኪ ሸን። ጊዜውን እኳ አንድ ሰው ደፍሮ ምንም ያደርገው ነገር የለም። ሜንጃ ግን በጣም ፈርቻለሁ።

ምንድን ነው ያልከው? ነገረኝ። አባቴ ታስሯል። እባክህ ምንድን ነው ያልከው? አባቴ እስር ቤት ነው። ማክዬ እባክሽ ተረጋጊ። ያምሻል። ቆይ የምን አይነት ነገር ነው? ልልጥ። ቆይ ለምንድን ነው ፈጣሪ እኔን ብቻ እየተገደለ እንደዚህ የሚያሰቃየኝ? በምን ኃጢአቴ ነው? በምን በደሌ ነው እኔን ያክል እየተሰቃየሁ ያለሁት? ብቻዬን ቀረሁ። በቃ አሁን ማንም እንኳን የለኝም። ማኪ እባክሽ ተረጋጊ። ወንድሜን ሳላቅፈው አንድ ቀን እንኳን ወንድምነቱን ሳላጣጥም ወሰደብኝ። አሁን ደግሞ ከዛሬ ነገ እንኳን አኩ ይስመኛል ብዬ የምጠብቀው አባቴን ድንገት ታሰረ። እሺ፣ ምን እንደማደርገው አውቃለሁ። እሺ፣ ወንጀለኛል፣ ሊታሰር ይገባዋል። ግን ደግሞ ለእኔ ክፉ ያስፈልገኛል። እኔ ወንድም የለኝም።

ብቻን የስራ ምስጢር በስተርጅና አታልቅ፣ እስኪዳል አትዘን። ይሄ በእሱ በራሱ የሚሆንበት ጊዜ አጭር አይደለም። እንዲህ እንደተጫወተብንማ ዝም ብለን አናየው። የእሱ አንድ ነገር ሞት ለእኔ ምንም ቤቴን አይመልስልኝ። እዚህ ቤት ውስጥ ስንት ታሪክ ስንት ፍቅር ስንት መተሳሰብ አልፎ ታሪክ ህይወቴ አንድ በተራው ወረቀት መጠቀም አውቃለሁ። ኪዳኔ፣ ህመሙ ቀላል ነው ብያለሁ፣ ግን ጨካኝ እንደሆነ አድርጎኛል። ይህን ቀን መቼም ቢሆን አረሳለት። እችን ህመም ሳይታመማ አልፋት ምን የማላቅሽ ሰው ሆንሽብኝ፣ በጭካኔ ተሞላሽ። ተያለ ተያለም፣ እንደዚህ አይነት ጥላቻና በቀል በውስጥሽ እንዲበቅል አታድርግ። በቀል የፈጣሪ ነው። እሱ ሁሉን ነገር ያስተካክልልን። ኪዳኔ ዛሬ ቤቴን ብቻ አይደለም የነጠቀኝ ልጆቼን፣ ቤተሰቤን ነው ሙሉ ማንነቴን ነው። ይሄ ደግሞ ምርቃት አይደለም፣ በደል በደል፣ ደግሞ በቃ መባል አለበት። ከዚህ በኋላ ፍርዴን ፈጣሪ ወይም ሕግ ይሰጠኛል ብዬ አልጠብቅም። ራሴ በራሴ ልፋት ፍርዴን አገኘዋል። ልዕልት አሁን ሁሉ ነገር ሽፋን ግዘው የእድሜ ዘመኑ የኃጢአት ጽዋ ዛሬ ቀምሷል። በዛዴ ደግሞ አንቺ የደሽኝ ስጨምርለት እድሜ ልኩን እዛው እስር ቤት ውስጥ ብስብስ ብሎ ይቀራል። ሽዋን ግዘው የሚባል ስም እስከ መስረሽ ድረስ ልካንች መናት ሌልቴ ነ ተለም ከቤት እንደወጣ እንዳነግራት፣ ኪዳኔ ልቧ ይሰበርብናል አይሰበርብናል፣ ማወቋ የት ይቀራል? ብለሽ ነው ግን፣ ካልሽሽ የኔ ልጅ። አባዬ እንዴት ናችሁ? ደና ነን የኔ ልጅ። ምን ነው ድምጽሽ? ደና አይደለሽም። እንደ እንደዛሬም ደና ሁኛለሁ አባዬ። ምን አገኝሽ የኔ ልጅ? ሸዋን ግዛው ታስሯል። ምን? አዎ አባዬ፣ ትናንት ማታ ተስሯል። አሁን ማኪ ሄዳለች፣ እኔም ወደዛ ለመሄድ እየወጣሁ ነው። እስኪ ምንድን ነው የተበዳይን በየት ይወድቃል ፍርድ? ከፈጣሪ እንደዚህ ነው የሚገኝም። ምንድን ነው ኪዳኔ? ምንድን ነው የምትለው? ሸዋን ግዛው ታሰር ደስታውን አይደል እንደዚህ ፍዝዝ ያረገሽ? ፈጣሪ ዝም አይልም። ፈጣሪ ከተበዳይ ጎን ነው ብዬሽ ነበር እኮ። ይሄ አቅመቢስ ፈጣሪ እንደሰው አይደለም። ብዙ አድርጎን ነበር፣ መለሰለት። መሄድ አለብኝ። ወዴት ነው የምትሄጂው? አላሜ ዛሬ እኮ የደስታ ቀን ነው። አይሻውን ግዞው፣ አይሻውን ግዞ ህጂን አገኛ የእጅ ምንድን ነው? አንቺ ደረቀሽ የቀረሽው፣ ሞተ እንደተባለ ሰው። አባይ በጣም ፈርቻለሁም ደንግጫለሁ። ማኪ ተረጋጊ፣ እኔ አልሞቱም። በቅርቡ ሁሉም ነገር ይስተካከላል። አባይ ብቻዬን እኮ ነኝ። እዚህ ቤተሰብ አለኝ ብዬሽ ስመጣ ግን ብቻዬን ቀረሁ። እሺ አሁን ማን ነው መከተ ወንድም ያለኝ? ማን ያለኝ? አባት ልጅህን እኮ ነው ያስቀራችሁኝ አባት። ጠንከር በይ ማኪ፣ እኔ የምፈልገው ጠንካራ እንድትሆኝ። እንግዲያውስ እንደዚህ ልፍስፍስ ሆኖች አትምጪም። አባዬ ጨንቆኝ እኮ ነው፣ ምን ያደርግ በጣም ከፋኝ። እኔ የምፈልገው የአባቷን ጥቃት የምትከላከልልኝ ልጅ ነው። ማልቀስ ካለብሽ ለእኔ ሄደ ደሙ፣ ደመከል በሆነው ለቀረው ለዛ ወንድምሽ እኔ ታሰርጉት የወንድምሽን ገዳይ ለመግደል። ስለ ወንድምሽ ፍትህ ያስፈልገዋል ማኪ። ማን እንደገደለው አጣሪ፣ ፍትሁን ራስሽ። እኔ ጋ ስር እየመጣሽ አትድረጊ፣ ድጋሜ እንዳላይሽ። አዬ፣ ል አዬ፣ አቶ ሽዋንግዛው አሁን ዘብጥያ የሚወርድ ፋይል ከኔ አልፎ ፖሊሶች እጅ እጅ ገብቷል። እንዴ እዚህ ምን ትሰራልሽ? ልልት እዚህ ኮስ ለጋሽ ለመጠየቅ መጥቼ ነው። አንተ አገኘሽው እንዴ? ኦ ተገናንታ እና እንዴት ነው? እኔ እንጃለት። ግራ ገባ ለሱ ልጅ ሁኔ ለመታየት ምን ማድረግ እንዳለብኝ እንኳን አላቅ። አይዞሽ፣ አይቆል አንድ ቀን ልጅነትሽን ይቀበላል። የዛኔ ምን አይነት ወርቅ ልጅ እንዳለ ይቀበል ምን አይነት ወርቅ ልጅ እንዳለው። ግን እኔ በመጀመሪያ አንድ ነገር አድርጌ ማሳየታል። ምን? የወንድሜን ገደ ይፈልጋል። ማን በህይወቴ እንደሚጫወት ማወቅ ፈልግ። የእኔ የምላቸውን ሰዎች ሁሉ እየተከተለ ማን እንደሚገልብኝ ማወቅ ፈልጋል። ማቲ አማሚሽ አማዬ፣ ልልቴ እንዴት ነሽ? ደህና ነኝ አማዬ። ከዚህ በኋላ ስቀኝ ይባል ነገር ቢል ተሰለ። እኔ የምለው ልልቴ፣ ሻንግዛውን መጠየቅ እችላለሁ? እኔ እንጃ አማዬ። እስቲ ወደ ውስጥ ግቢ። እናያችሁ ጋሽ ግዳኔ ጋሽ ግዳኔ! ሰላም ነው፣ እንዴት ናችሁ? ልጆች አለን። ቆይ ምን ተፈጥሮ ነው? የውሻ ቤታችን ወረሰ፣ በዚህ እድሜያችን ቤታችን ነጠቀን። እንዴት ጋሼ፣ ቆይ ማለት እንደዚህ ማድረግ ይቻላል እንዴ? ለሱ ምንም አይቻል ነገር አለ ብለ ነው የኔ ልጅ። ፈጣሪ ጊዜ ቆጥሮ ጣለው እንጂ ለሰው ግድ የማይሰጠው ሰው ነበር። እሱን ለሕግ አሳልፎ የሰጠ ሰው ምን አይነት የተባረከ ሰው ነው። ያ የተባረከ ሰው ይሄ ነው ጋሼ። እውነታን አንተ ነ ሸዋን ግዛውን ያሳስቀው። አዎ ጋሼ ስንትም በአንድ አበስ ካልገባህም። የኔ ልጅ ፈጣሪ ባርክ። አመሰግናለሁ ጋሼ። እና አሁን ታዲያ ምን ለማድረግ አሰባችሁ? ጋሼ ይሄ ነገር የሚስተካከልበት ሌላ መንገድ የለም አይመስለኝም እኔ ልጅ ከዚህ በኋላ ቤታችን ማግኘት ህልሞ ነው ነው የሚቀረው። እና አሁን ታዲያ ምንድን ነው የምናደርገው? አላውቅም። እኔ ልጅ እንግዲህ የሚሆነውን ማየት ነው። ቆይ ልልት ግን አውቃለች እንዴ? ዛሬ ከቤት እንዳስወጡን አታውቅም። ግን ቤቱ እንደሚወረስ ብቻ ነው ያወቀችው እንዴ? ጋሽ የምናውቀውት ማወቅ እኮ አለባት። አይ እኛማ ከምናስጨንቃት ብለን ነበር፣ ግን እሷን ከማሳወቅ ውጪ አማራጭ ያለን አይመስለኝም። ልክ ነው። ሌላ አማራጭ የለም። ወይ በቃ ደውለሽ ንገራት እንዴ እሺ፣ አልመስት ስትመጣ እንነግራታለን። በዚህ ለጋድሚዋ የራሷን ህይወት መኖር ሲገባት ሸክም ሆነባት። አንድ ቀን ለራሷ ኖራ አታውቅም። ታውቃሽ፣ እንደዛ ትበል እሷ፣ እናንተ ስላላችሁላት ብቻ በጣም ደስተኛ ነች። አይ እስኪቶይ እንደዚህ ሸክም የሚሆን ቤተሰብ ከመኖር አለመኖር ይሻላል። ቤተሰብ በምንም አይነት ሁኔታ ውስጥ ቢሆን እንኳን አለ መባሉ ጥሩ ነገር ነው። እስኪ ሁን ይኔ ልጅ ድሮስም ታደርገናለች አትክዳን ነገር እዚህ ድረስ መቼ ሲመጣሽው፣ መታሰሪያ አሳስብሽ አይደል? እሱን መቼም እንደማላደርገው ታውቃለሽ። አንግዛ እሱን እኔ እናንቻ አንሸዋወድ በምንም አይነት መንገድ እንተዋወቃለን። አትፍሩ። ያልማስ ለአንቺ ብዬ ሳይሆን ለራሴ አላደርገውም። ለአንተ ለምን እዚህ እኔ ብቻ አይደለም ከሰዎች ጋር የታሰር። ስለዚህ የእኔ የሆነ ሰው ከውጭ ያስፈልገኛል። መቼም እኔና እናንቺ ደግሞ አንድ ሆነናል አይደል? ምንድን ነው የምትፈልገው? በፊት እንደነበር ነው፣ ቀኝ እጅ እንድትሆኝ ይፈልጋል። አልማዝ፣ አልችልም። ከዚህ በኋላ ያንተን ቆሻሻ ስራ መስራት አልፈልግም። ግዛው፣ ስለዚህ እዚህ ቦታ እንዲያዘጋጁልሽ፣ ልንገራችሁ። ቤትሽን ማስመለስ አልችልም። አልማዝ፣ በእሱ ቂኑ ውስጥ ገብተሽ የኔ ጠላት ለመሆን ከሞከርሽ ትርፉ ውድቀት። ከደሙ ንጹህ ነኝ ብለሽ እጅሽን መታጠባች፣ አልማዝ አብረን ተነክረንበታል። ለብቻ መውጣት ብሎ ነገር ማሰብ የለም። የተስማማን ይመስለኛል። ይህንን ካደረግሽ ምስርሽ እንደተደበቀ ቁጣ ነው። እማዬ መቼ ነው ከቤት የሚያስወጣችሁ?

አንቺ ስ ቢሆን ምን ታደርጊያለሽ? ያው አብረሽ ከመጨነቅ ውጭ ለምን ካልሆነ የሆነ ነገር ስታመቻቸው ድረስ የሚያምታታ ያው አሁን እኔና ለልትን ብቻችንን የሚኖሩት ማኪ እምነትች ነ። እንዴ ምን ማለት ነው? ከዚህ በኋላ እኮ እኛ ቤተሰብ ነን አይደለም ነ። በጣም አመሰግናለሁ ማኪ። እባክሽ አታካብቂ። እኔ እና አንቺ ብቻችንን ቤት እስከምንባጥ ይቻለለን አይደለም እንዴ? ተማረክ ኔ ልጅ ፈጣሪ ጠብቅሽ ምንም

አሁን ተጨማሪ ሌላ ቤተሰብ አግኝቻለሁ። ከዚህ ምንድን የምታደርገው በጣም ናፍቀሽ ነበር ለንቲ እኔም በጣም ናፍቀሽ ነበር ፍቅር አሁን በቃ ሁሉም ነገር ተስተካክሏል አይደለም አንድ ላይ እንድንኖር እንፈልጋለሁ የኔ ፍቅር አውቃለሁ በጣም ብዙ ጠብቀኸኛል ግን ደግሞ አሁን አይሆንም እኮ ለምን ጊዜው አይደለም አክሊም ትንሽ ጊዜ ብቻ ጠብቀኝ። ከዚህ በኋላ ከአንተ የሚወስደኝ የለም፣ ሁሌም ቢሆን ያንተ ነኝ። በእናትህ ጉዳይ አዲስ የታወቀ ነገር አለ እንዴ? ምንም የለም። ገና በልጅነቱ የሰውየው ወንጀል ለልጁ ታጠ የአባቱን እዳ ተቀበለ። በጣም ዝም ተባለ፣ ግን ፖሊሶች ምንም ያገኙት መረጃ የለም። እንዴ እኔ እንጂ አክሊም ግን ማኪ አልለቃቸውም እያለች ነበር። ያው ነገሩን እንደገና ለማንሳት የምትሞክር ይመስለኛል። ማኪም ደግሞ በጣም ነው የምታሳዝነው። ቤተሰብ ብላመታ እዚህ ብቻዋን ቀረች። ከዛ ጨከኝ ሰውዬ ብቻ አኑቱን ይሻላታል። እባክሽ አለሚ። አቤት ተመስገን ልጃችን ከመንከራተት ዳነች። ይሄ ቤት የኛ ቤት ነው። ላማችን ነው። ምን ማለት ነው? የኛም ቤት ወስዶ ባሉ አስቀርቶናል። ስለዚህ ይሄ ቤት የኛ ነው።